ታዋቂዋ የፊልም ተዋናይትና የማስታወቂያ ባለሙያ ፍናን ህድሩ ልትሞሸር ነው። በብዙዎች ዘንድ ተወዳጅ የሆነችው ተዋናይት ፍናን ከልጅነት ፍቅረኛዋ ጋር ትዳር ልትመሰርት መሆኑ ተሰምቷል። በአርቲስቶች የታጀበው የሽምግልና ስርዓቷም መነጋገሪያ ሆኗል። ወላጅነቷ በለቅሶ ታጅበው የታዩ ሲሆን በርካቶች የእንኳን ደሳለሽ መልእክታቸውን እያጋሩ ይገኛል። አነጋጋሪው የሽምግልና ስርዓት ምን ይመስል ነበር? እንነግራችኋለን። በሌላ መረጃችን አስራ አንደኛው የጉማ አዋርድ ተከናውኗል። በአድዋ ድል የተከናወነው የጉማ አዋርድ በርካታ ኮከቦችን ሸልሟል። አስራ ስድስት ዘርፎች ሽልማት ያዘጋጀው ጉማ ስድስቱን ጥቁር አደይ ፊልም ጠራርጎ ወስዶታል ሌሎች ሽልማቶችን እነማን ወሰዱ እንነግራችኋለን ሰላም በያላችሁበት ለእናንተ ይሁን፣ ውድ የሰርክትዩብ ቤተሰቦች። ሰርክትዩብ ወቅታዊ መረጃዎችን ወደ እናንተ የሚያደርሱ ቻናል ነው። በዛሬው መሰናዶ በሳምንቱ የረፍት ቀናት በኪነ ጥበብ ዘርፎ የተከናወኑ የጥበብ መረጃዎችን ልናደርሳችሁ ወደናል። እናንተም ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። ታዋቂዋ የፊልም ተዋናይትና የማስታወቂያ ባለሙያ ፍናን ህድሩ ከረጅም ጊዜ የፍቅር አጋሯ ፍቅር አብ ከተባለ ወጣት ጋር ትዳር ለመመስረት በቀረበው ጥያቄ መሰረት በትናንትናው ዕለት ሰራዊት በቤተሰቦቿ ዘንድ የሽምግልና ስነ ስርዓት ተካሂዷል። በተዋናይት ፍናን ወገን የቆሙት ሽማግሌዎችም በማስታወቂያ ባለሙያው ዘላለም ኩራባቸው የተመሩ ሲሆን በቡድኑ ውስጥ ታዋቂው የቴሌቪዥን ጋዜጠኛ ሰይፉ ፋንታሁንም መካተቱ ታውቋል። የሽምግልና ሂደቱ ጠንከር ያለ እንደነበር የተነገረ ሲሆን የወንዱ ወገን ሽማግሌዎች ልጃችሁን ለልጃችን ስጡን የሚለውን ጥያቄ ባቀረቡበት ወቅት ከፍናን ቤተሰቦች እሽታን ከማግኘታቸው በፊት በዘላለም ኩራባቸውና በሰይፉ ፋንታሁን በኩል ጠንከር ያሉ ጥያቄዎች ቀርቦ እንደነበረ ከስፍራ የወጡ መረጃዎች አመላክተዋል። ምንጮቹ እንደገለጹት ከሆነም የፍናን እጮኛ ከዚህ በፊት ሕይወት የለውም ወይ የቀድሞ የትዳር ታሪክ የለውም ወይ የሚሉና ሌሎች ጥያቄዎች ተነስተው የነበረ ሲሆን፣ ይህ ባልተጠበቀ ጥያቄም የወንዱ ወገን ሽማግሌዎችን እሽታን ላናገኝ እንችላለን በሚል ስጋ ውስጥ ገብተው እንደነበረም ተገልጿል። በጥያቄያቸው መሰረት በዘላለም ኩራባቸው የሚመሩት የሴት ወገን ሽማግሌዎች አንዴ ውጭ ቆዩንና እንመካከርበት በማለት የወንዶን ወገን ሽማግሌዎች ከቤት አስወጥተው ለደቂቃዎች እንዲቆዩ እንዳደረጓቸውም ተሰምቷል። በመጨረሻም ከምክክር በኋላ ወደ ውስጥ እንዲገቡ የተደረጉት ሽማግሌዎቹ ምላሹን በጉጉ ሲጠባበቁ በማስታወቂያ ባለሙያው ዘላለም ኩራባቸው በኩል የሚከተለው ምላሽ ተሰጥቷቸዋል። የማይመታት የማይፈታት ሚስት ሁን ብለው መፍቀዳቸውም ታውቋል። ይህንን ምላሽ የሰሙትና በከፍተኛ ስጋት ውስጥ የነበሩት የወንድ ወገን ሽማግሌዎችም በደስታ እሽታውን መቀበላቸው ታውቋል። ፍናን ህድሩ ትውልድና እድገቷ በአዲስ አበባ ሲሆን በለጋ እድሜዋ ከህዝብ ጋር የተዋወቀችው በድምፃዊ እሱ ባለው ይታየው ማሬ ማሬ በተሰኘው የሙዚቃ ክሊፕ ላይ በመታየት ነበር። ይህን ተከትሎም ወደ ፊልም ትወና በመግባት ቦሌ ማነቂያ እና የከበረ ድሀ በተሰኙ ፊልሞች ላይ በመሪ ተዋናይነት በመስራት ዝናዋን አሳድጋለች። ፍናን ከትወናው ባሻገርም በማህበራዊ ሚዲያ ስራዎቿ ትታወቃለች። በኢንስታግራም ከአንድ ሚሊዮን በላይ ተከታዮች ያሏት ሲሆን በተለያዩ የንግድ ተቋማት በማስታወቂያ ስራ ከፍተኛ ተከፋይ ከሆኑ የዘርፉ ባለሙያዎች አንዷ ናት። ፍናን ለመጀመሪያ ጊዜ የማስታወ ማስታወቂያ ስራ ስትሰራ ስድስት መቶ ብር እንደ ተከፈላት የምትገልጽ ሲሆን በአሁኑ ወቅት ለአንድ ማስታወቂያ በሚሊዮኖች የሚቆጠሩ ገንዘብ ተከፋይ መሆኗንም በአንድ ወቅት በሰጠችው ቃለመጠይቅ ላይ ተናግራለች። የሽምግልና ስርአቱን በሚያሳዩ ተንቀሳቃሽ ምስሎች ላይም እናትየው የብቸኛ ልጃቸውን ደስታ በእንባ ሲገልጹ ታይተዋል። ለተወዳጇ ተዋናይት ፍናን መልካም የትዳር ዘመን እየተመኘን ወደ ሌላኛው መረጃችን እናምራለን። በዕለተ ቅዳሜ አስራ አንደኛው የጉማ ሽልማት በድምቀት ተከናውኗል። ሁሉም አምሮ ደምቆ የተገኘበት ዝግጅትም የአመቱ ምርጦቹን ሸልሟል። አስራ ስድስት ዘርፎችን ያካተተው ሽልማቱ ስድስቱን ጥቁር አደይ ፊልም ጠራርጎ ወስዶታል። በአመቱ የምርጥ ተዋናይ ዘርፍም ከትዝታ ፊልም ተዋናይት ቃል ኪዳን ጥበቡን ሸልሟል። እንዲሁም ከወንድ ዘርፍ ምርጥ ተዋናይ ናታይ ጌታቸው ከጥቁር አደይ ፊልም ተሸልሟል። የአመቱ ምርጥ ረዳት ተዋናይ አማኑኤል ሀብታሙ ከአፊኒ ፊልም ሽልማቱን ሲወስድ፣ በተመልካች ምርጫ ደግሞ ባለክራር ፊልም ተሸልሟል። ምርጥ ዳይሬክተር ፍጹም ካሳሁን ከጥቁር አደይ፣ ምርጥ ፊልም ጥቁር አደይ፣ ምርጥ የአመቱ ድምጽ ሀብታሙ አዲስ አፊኒ ምርጥ ኤዲተር ዳንኤል አንማው ከትዝታ ፊልም፣ ምርጥ ስኮር ስም አገኘው ሳሙኤል ከአፊኒ ፊልም፣ ምርጥ ማጀቢያ ሙዚቃ ኤደን አይሸሹም ፍጹም ካሳሁን እና አብነት አጎናፍር ጥቁር አደይ ፊልም ላይ፣ ምርጥ ሲኒማቶግራፈር ኤልያስ ተስፋዬ ስድስት ሰዓት ከሌሊቱ ከተሰኘው ፊልም፣ ምርጥ ሜካፕ ዝናው የተዘርጋባቸው አፊኒ ፊልም ላይ፣ እንዲሁም ምርጥ የፊልም ጽሁፍ ፍጹም ካሳሁን ጥቁር አደይ ተስፋ የተጣለባት ተዋናይት ክላራ ሙሉጌታ ሁለት ቅጣት ከተሰኘው ፊልም ሲወስዱ፣ ተስፋ የተጣለበት ተዋናይ ከወንድ ዘርፍ ሳሊም አብዱራማን ለፍትህ ከተሰኘው ፊልም ተሸልመዋል። ምርጥ ረዳት ተዋናይት ማርታ ጎይቶም ስድስት ሰዓት ከሌሊቱ ከተሰኘው ፊልም ተሸልማለች። በርካቶችን ያስደሰተና የዕለቱ ምርጥ ድምቀት ከሆኑ ተሸላሚዎች መካከል ደግሞ የህይወት ዘመን ተሸላሚ ዘርፍ ሲሆን፣ በዚህም የሽልማት ዘርፍ ፍቅርተ ጌታውንና ወለላ አሰፋ በጋራ ተሸልመውበታል። ውድ የሰርክትዩ ቤተሰቦች እንዲህ አይነት የሽልማት ፕሮግራሞች የኪነ ጥበብ ዘርፉን የሚያሳድጉ መሆናቸው እርግጥ ነውና እንዲህ አይነት የሽልማት ፕሮግራሞች መበረታታት አለባቸው እያልን ኪነ ጥበባዊ መረጃዎችን የያዘውን የዛሬውን መሰናዶ በዚህ ያበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም